ሰላም ጤና ይስጥልኝ እንደምሰነበታችሁ። ይህ ሳምንታዊ የአዲስ አይበር ዜና ጥንቅራችን ነው፣ አብሯችሁን ቆዩ። በቅድሚያ ዋና ዋና ዜናዎች፤ በአዲስ ከተማ ክፍለከተማ የ2017 በጀት ዓመት የ10 ወራት የዕቅድ አፈጻጸም ያለበት ደረጃ ተገመገመ። በአዲስ ከተማ ክፍለከተማ አስተዳደር የእንጠይቅ መድረክ ተካሂደ። 39 አይነት ዝርያ ያላቸውን ከ711 ሺ በላይ ችግኞችን በማፍላት ከዚህ በፊት በግዢ ፈጸም የነበረውን ችግኝ በራስ አቅም ለመቻል ውጤታማ ስራ መሰራቱ ተገለጸ በአዲስ ከተማ ክፍለ ከተማ የ2017 በጀት ዓመት የ10 ወራት የእቅድ አፈጻጸም ያለበት ደረጃ ተገመገመ የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ አይዳወል ባለፉት አስር ወራት ለህዝባችን የገባ ነውን ቃል ወደ ተግባር በመቀየር አገልግሎትን በቴክኖሎጂ በማስደገፍ የዘመነና የተቀላጠፈ አገልግሎት ለመዘርጋት በትኩረት ተሰርቷል ብለዋል በክፍለ ከተማው ምክትል ዋና ስራ አስፈጻሚ እና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ በበኩላቸው ባለፉት ጊዜያት እቅዱን ለማሳካት የተደረገው ጥረት የሚደነቅ መሆኑን ጠቅሰው በቀሪ ወራትም በጊዜ የለንም መንፈስ በመስራት ከእቅድ በላይ ለመፈጸም ጥረት ማድረግ ይገባል ሲሉ ገልጸዋል። በግምገማው መድረክ ባለፉት አስር ወራት ውስጥ የተከናወኑ ተግባራት መካከል ወጣቶችና ሴቶችን በስራ እድል ተጠቃሚ ከማድረግ አንጻር በገበያ ማረጋጋት፣ በከተማ ግብርናና በሌማት ቱርፋት፣ በገቢ አሰባሰብ፣ በትምህርት ዘርፍ፣ በበጎ ፈቃደኞችን በማስተባበር ቤት በመገንባት እንዲሁም በሌሎች ዘርፎች ውጤታማና ህዝቡን ተጠቃሚ ያደረጉ ተግባራት መከናወናቸውን ተገልጧል። በአዲስ ከተማ ክፍለ ከተማ የእንጠያይቅ መድረክ ተካሄደ። የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳ አወል በአስተዳደሩ በበጀት ዓመቱ የተፈቱ የመልካም አስተዳደር ችግሮችን የተሰሩ የማህበራዊና ኢኮኖሚያዊ ዘርፍ ስራዎችን እንዲሁም የተገነቡ የመሰረተ ልማት ተግባራትን ለተወያዮቹ አቅርበዋል። የክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ በመድረኩ የተነሱትን ጥያቄዎች በቀጣይ አሰራሩን በጠበቀ መንገድ መፍትሄ የሚሰጣቸው ይሆናል ሲሉ ገልጸዋል። የመድረኩ ተሳታፊዎች በበኩላቸው አስተዳደሩ ለሚነሱ ጥያቄዎች ምላሽ ለመስጠት እያደረገ ያለው ጥረት የሚበረታታ ነው ሲሉ ገልጸዋል። 39 አይነት ዝርያ ያላቸውን ከ711000 በላይ ችግኞችን በማፍላት ከዚህ በፊት በግዢ ይፈጸም የነበረውን ችግኝ በራስ አቅም ለመቻል ውጤታማ ስራ መሰራቱ ተገለጸ። በአዲስ ከተማ ክፍለ ከተማ ለዘንድሮ ክረምት የአረንጓዴ አሻራ መርሃ ግብር የሚሆን ችግኝ በማፍላት ከአሁን ቀደም በርካታ በጀት በመመደብ ይፈጸም የነበረውን ግዢ ሙሉ በሙሉ በማስቀረት የሚያስችል ውጤታማ ስራ እየተሰራ መሆኑን ተገልጿል። ብርጭቆ የችግኝ ጣቢያ በመባል የሚታወቀው የችግኝ ቦታ በሁለት ሄክታር ቦታ ላይ ያረፈ መሆኑን የገለጹት የክፍለ ከተማው ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ አቶ ቢንያም ተስፋዬ ለፍራፍሬነት የሚሆኑ ለአበባና ለውበት የሚሆኑ እንዲሁም ለደን ዛፍ የሚሆኑ በአጠቃላይ 39 አይነት ዝርያ ያላቸውን ችግኞች ማፍላት ተችሏል ሲሉ ተናግረዋል። በንቅናቄ እየተሰሩ ያሉ የስራ እድልና የሌማት ትሩፋት ተግባራት ተስፋ ሰጪ ውጤት እየተመዘገበባቸው እንደሚገኝ ተገለጸ። በንቅናቄ እየተሰሩ ያሉ የስራ እድል ፈጠራና የሌማት ትሩፋት ተግባራት ተስፋ ሰጪ ውጤት እየተመዘገበባቸው ይገኛል ያሉት የአዲስ ከተማ ክፍለ ከተማ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ምስጠፋ ትኩብ በሁለቱም ዘርፎች እየተሰሩ ያሉ ተግባራት ውጤታማ የሆኑትን በማስቀጠል ጉድለት ያለባቸውን በፍጥነት መታረም እንዳለባቸው አቅጣጫ አስቀምጠዋል። የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ በበኩላቸው እቅዳችንን ካስቀመጥነው ጊዜ ቀድመን ለማሳካት በመረባረብ ላይ ነን ብለው አሁንም በስራ እድል ፈጠራና በኢንተርፕራይዝ ማደራጀት ዙሪያ ልዩ ትኩረት ሰጥቶ መስራት እንደሚያስፈልግ ገልጸዋል። በአዲስ ከተማ ክፍለ ከተማ የተቀናጀ የኩፍኝ በሽታ መከላከያ ክትባት እየተሰጠ እንደሚገኝ ተገለጸ። የክትባት ዘመቻው ወረዳ ዘጠኝ በሚገኘው ኳስሜዳ ጤና ጣቢያ የተለያዩ የስራ ኃላፊዎች በተገኙበት በይፋ ተጀምሯል። የክፍለ ከተማው ጤና ጽህፈት ቤት ኃላፊ ወይዘሮ ዘውድነሽ ሽፈራው ክትባቱ ከ9 ወር እስከ 5 ዓመት ላሉ ህፃናት ከግንቦት 18 እስከ ግንቦት 27 2017 ዓ.ም ዓ ም በአጸደ ህፃናት ትምህርት ቤት በህፃናት የቀን ማቆያ እና በተመረጡ ጊዜያዊ የክትባት መስጫ ጣቢያዎች የሚሰጥ መሆኑን ጠቅሰው አጠቃላይ ለ55338 ህጻናት ክትባቱን ለመስጠት መታቀዱን ገልጸዋል። የምክር ቤት አባላት በሸማቾች ህብረት ስራ ማህበራት የተሰሩ የማዘመን ስራዎችን ምልከታ አካሄዱ። የአዲስ ከተማ ክፍለ ከተማ ምክር ቤት ዋና አፈ ጉባኤ አቶ በቀለ ጉታ ሸማቾች ህብረት ስራ ማህበራት ልዩ ልዩ አገልግሎት ሰጪ ዘርፎችን ለማዘመን የተደረገው ጥረት እጅግ የሚያስደስትና ሌሎችም አራያ የሚሆን ነው ሲሉ ገልጸዋል። የክፍለ ከተማው የህብረት ስራ ጽሕፈት ቤት ኃላፊ አቶ ታገል አስፋው በበኩላቸው የማዘመን ስራዎች በሪፎርሙ አሰራሮችን የማስተካከያ ስራ በመስራት በተጠቀሱት ማህበራት የመጡ ለውጦች ውጤታማ መሆኑን ከህብረተሰቡ በምናገኘው ግብረ መልስ ማረጋገጥ ተችሏል ሲሉ ገልጸዋል። የሳምንቱ ዜናዎች እነዚህ ነበሩ። እስከ ሳምንት ቸርን ሳምንት።